እንግዳ ክፍል ሰላሳ አራት እንግዲህ በክፍል ሰላሳ አምስት ሊፈጠር የሚችለው ቤሉልን ያሳገደው እንግዲህ ያሳገተው አዶኒ ነው ያገተው ማለት ነው። አግቶ እያሰቃየው ይገኛል። እንግዲህ ከአሁን በፊት ሄለን ልታሳግተው ነበር። አዶኒ እዛ ቤት እንዲወጣላት ትፈልግ ነበረ፣ ነገር ግን ቀድሞ ነበረ። አዶኒ እንግዲህ ቤሉልን ያገተው ማለት ነው። አግቶ ደብቆ እያሰቃየው ይገኛል። ያገተበት ምክንያት ደግሞ እንግዲህ አዶኒ ናኔን ስለሚወዳት በቃ ኑኑን እንዲተውልህ ስለሚፈልግ ብቻ ነው ይህን ነገር ያደረገው። ሰው እኔም መወዳት ልጅ ለምን ነካህ? ለምን ወደድ? እኔ የነካሁትን መንካት የለብን፣ በማለት እንግዲህ አዶኒን እያሰቃየው ይገኛል። አዶኒ በመታገቱ ኑኑ በጣም ነበር የተጨነቀችው። እንግዲህ ከጭንቀቷ የተነሳ ስትፈልግ ከቆየሽ በኋላ እንግዲህ ወደ ቤት ጎራ ብላ ለሄለን እንግዲህ አዶኒ እንደታገተና እባክሽ አስፈችልኝ እባክሽ አትጨክኝበት በማለት እንግዲህ እየተማጸነቻት ነበረ። ሄለን ግን የኑኑን ለቅሶ ምንም መስሎ አልታያትም። አታልቅሽብኝ፣ ወደዛ ዞር በይልኝ እያለች እንግዲህ መጥፎ ቃላቶችን እየተናገረቻት ነበረ። ኑኑም እንግዲህ እግሯ ስር ወድቃ እየለመነቻት ነበረ። ሄለንም እንግዲህ ድጋሜ እሷ ጠገብ ማትደርሽ ከሆነ አስፈታዋለሁ አግንጀ ካስፈታውት ከዛ በኋላ አጠገቡ ድርሽ እንዳትል እያለቻት ነበረ። ኑኑም እንግዲህ ብቻ ይፈታ ብቻ ለቀቁት፣ እንጂ ካጠገቡ አልደርስም እያለቻት ነበረ። ሄለንም እንግዲህ እንደምታስፈተው ቃል ገብታለታለች። ነገር ግን ለኗኔ እንደዛ ብትላትም ሄለን እንዳላሳገተችው ግልጽ ነው። ምክንያቱም እሷ ራሷን እየጠየቀች ነበረ። ማን አሳገተው? ማን ወሰደው? ደግሞ ማን ነው ስራዬን የሚያቀልልኝ? እያለች እንግዲህ እየተመጻደቀች ነበር ማለት ነው። ነገር ግን ሄለን አሁንም ቢሆን ሌላ ከባድ ነገር ደርሶባታል ማለት ነው። ፖሊሶች እየፈለጓት እንዳለና የአካባቢው ሰው ክስ እየመሰረቱባት ነው የሚል መረጃ ደርሷታል። ይህም እንግዲህ ፖሊሶች እየፈለጓት ያሉት ብዙ ልጆቻችን ወስዳ እያሰቃየቻቸው ነው በሚል ነው እንግዲህ እየተፈለገች ያለችው። ስለዚህ ሄለን አሁን ላይ ብዙ ወጥመዶች ተጠምደውባት ይገኛሉ ማለት ነው። እሷም ተንኮለኛ ነው፣ በተንኮሏ ልክም እንግዲህ ወጥመዶች ተዘርግተውባታል ማለት ነው በየቦታው። ሌላው እንግዲህ ሄለን የመሲ መጥፋት በጣም አናዷት ነበረ ያለሷ ፍቃድ ቤት ውስጥ መውጣቷ ምናምን መሲም እንግዲህ ተመልሳ መታ ነበረ። ቴዲና ናሆም እንዴት እንደተጣሉና በምን እንደተጣሉ እንግዲህ ለሳዴ እየነገረቻት እንግዲህ እየገለፈጠች ነበረ። እንዴትና በምን ምክንያት እንደተጣሉ ስለ ሁኔታው እየነገረቻት እንግዲህ በጣም እየሳቁ ነበረ ሁለታቸውም። እንግዲህ እሷም እንግዲህ ከተመለሰች በኋላ ይሄን እያወራች እያለች ነበረ ሄለን እየመጣችው ማለት ነው የት እንደሄደችና ያለሷ ፍቃድ የት ሄዳ እንዳደረች እየጠየቀቻት ነበር እሷም እንግዲህ የሄደችበትን ቦታ ከነገረቻት በኋላ ሄለን እንግዲህ በንዴትና በልህ አብራት እንድትወጣ እየጠየቀቻት ነበረ መሲም እንግዲህ እንቢ ማለት ስለማትችል ከሄለን ጋር አብሮ መውጣት ነበር ያላት አማራጭ ነገር ግን አሁን ላይ መሲ እዚህ ጋር ያልሰማችው ነገር አለ አዶኔ እንደታገተ ታቅም ማለት ነው። በድንገት ነበር የሰማችው። ይህን ነገር ስትሰማ በጣም ነበር የተናደደችው። ምክንያቱም ልጇ ታግቶ እንዴት ነው እሷ እንደዚህ ደስተኛ የሆነችው ሰላማዊ ህይወት የምትኖረው ለምንድን ነው የሚል ጥያቄ አእምሯ ላይ የተፈጠረባት ነው። ሄለን ግን በጭራሽ ያዶኒ መታገት አያሳስባትም፣ አያስጨንቃትም። ነገር ግን እንደሚያሳስባትና እንደሚያስጨንቃት እያስመሰለች ነበረ ከማን ጋር ከአይንዬ ጋር። ለአይንዬ እንግዲህ እኔ በጣም ጨነቀኝ ነቀኝ ምን ላድርግ እንዴት ልሁን በማለት እንግዲህ በጣም እንዳዘነች እንደተጨነቀች፣ እሱ እንዲፈታ እንደምትፈልግ እየነገረቻት ነው። ነገር ግን ሄለን በጭራሽ ያዶኒ መታገዝ አላሳሰባትም። እያሳሰባት ያለው ምን ተንኮል መፍጠር እንዳለባት ነው እንግዲህ እንግዲህ አይንዬ ሳታስበው በተለያየ መንገድ እንግዲህ ለተደበቁት ላልሰሙት ልጆች በሙሉ ነግራቸዋለች። ለመሲ ነገረቻት፣ በመጨረሻ ደግሞ ለኤልሹ ነገረቻት። ወንድምሽን አገኘሽ ወይ ተፈታዊ የሚል ጥያቄ ነበር የጠየቀቻት። ኤልሹ እንግዲህ ያዶኔን መታገት አልሰማችም ነበር። ይህን ነገር ስሰማ ግን በጣም ነበር የተናደደችው። በጣም ነበር የደነገጠችው። ሄዳ እንግዲህ ኑኑን ማነቅ ነበር ያደረገችው አማራጭ። ከምክንያቱም ከኑኑ ጋር ቀረቤታ ስላላቸው በእሷ ምክንያት ነው ብላ ነው ያሰበችው። ኑኑ ግን በምን እንደታገታ አታቅም ነበረ። በጣም እያሰበችና እየተጨነቀች ነበረ። ማን እንዳገተው፣ እንዴት እንደወሰዱት ምክንያቱም እሷን ትተው እሱን ለምን እንደወሰዱት አእምሯ ላይ ብዙ ጥያቄ እየፈጠረባት ነበረ። ኑኑም እንግዲህ እሷ እንዳላሳገተችውና ያገተውን ሰው እንደማታቅ፣ ለምን እንደታገተም እውቅና እንደሌላት እየነገረቻት ነበር። እሷ ግን በጭራሽ ልትሰማት አልቻለችም። እሷን አንገቷን አንቆ ማሰቃየት ብቻ ነው። ገልሻለው፣ ንገሪኝ፣ ማን ያሳገተው፣ እንዴት ነው? በማለት እንግዲህ ብዙ ጥያቄዎችን እየጠየቀቻት ነበረ። ኑኑም እንግዲህ ለመናገር ፈቃደኛ አይደለችም። ሲቀጥል ደግሞ እሷ ስላላገተችው ምንም አይነት መልስ ልሰጣት አልቻለችም። ኑኑ እንግዲህ አንድ ነገር እያሳሰባት ነው። ይህም እንግዲህ ሄለን አዶኒን ካስፈተውት አዶኒ ከለቀቀው፣ ቤሉልን ካጠገቡ እንዳትደርሽ ብላት ነበረ። አዶኒ እንዳገተው በእርግጥ አታውቅም። ከለቀቀው በኋላ ካጠገቡ እንዳትደርሽ የሚለው ነገር እያሳሰባት ነው። እንዴት? ለምን ለምን አልደርስም የሚል ጥያቄ አእምሯ ላይ እየተፈጠረባት ነው ማለት ነው። እሱ አዶኒን ይለቀዋለኝ ወይስ ደግሞ ምን ሊያደርገው ይችላል፣ ቤሉልን? ወይስ ደግሞ እሱ ሳይለቀው በሌላ መንገድ ሊደርሱበት ይችላሉ። ምናልባት ሌላኛው የወርቁ ጉዳይ ነው እንግዲህ ወርቁን ቤሉል እንደሰረቀው ነው እንግዲህ እየተናገረችው ኪሱ ውስጥ ያገኘችው ፍቅረኛው ወስዳ ለሄለን ነበር ያሳየቻት። አሁን ላይ ወርቁን ቤሉን እንደወሰደው ነው እየታሰበ ያለው። ነገር ግን ቤሉን ወርቁን ሰርቆት ሳይሆን መሲ ነበረች እንግዲህ ከኑኑ ኪስ ቦርሳ ስላገኘችው እሷን ለማስባል ከኑኑ ቦርሳ ወርቅ አስቀምጠው ስለነበረ እሱን አውጥታ ለአዶኒ እየሰጠችው አዶኒም እንግዲህ ረስቶት ኪሱ ውስጥ ነበረ ድንገት ፍቅረኛው ስትገባ ያገኘችው። ይህን ስታገኝ እንግዲህ ጠፋ የተባለው ወርቅ አዶኒ ጋር እንደነበረ እንግዲህ ለእናቱ እያሳየቻት ነበረ። ይህን ነገር በማድረጓ መሲ በጣም አዝናለች። ምክንያቱም በእነሱ ምክንያት ነው ይህ ነገር እየተፈጠረው ማለት ነው። እንግዲህ አዶኒ ይለቀቃል አይለቀቅም? የአዶኒ መያዝ እንግዲህ ቤቱን ሙሉ እየበጠበጠው ይገኛል ማለት ነው። ከሄለን ውጭ ሁሉም እየተጨነቁ ነው። ማንና እንዴት እንደተያዘ አይታወቅም። ሄለን ራሱ ማን እንደያዘው አዶኒን የምታቀው ጉዳይ የለም ማለት ነው። በተለይ ኑኑ በጣም ጭንቀት ላይ ናት።